የእሱ አላርጂክ የደም አላርጂክ ሲወጣ ስላየው አሜን አራት ልጆች አባቴ ነው እግዚአብሔር ካደረግክ ከአንተ ጋር ቆማለሁ ብለሽ አላለ እንደዚያ ቃል ገብቼ ነው የመጣሁት አራት ቀናችሁ ከመጡት እኔ አስራ አምስት ቀኔ ነው ዛሬ ግን ያበቃል ዛሬ ግን ያበቃል ዛሬ ነገሩ ይሸኛልና ረጂ ነው። ለአንተ ዛሬ ደም ሲቀየር ስላየው ነው። እየተቀያየረ እንደ አላርጂክ ሚርዟዟረው ይሯሯጣል፣ አለን ዛሬ ደሙ ዛሬ ሲቀየር ስላየውኝ። ይሄ የሚሯሯጥ ደም እዚህ ጋ ነው፣ እዚህ ጋ ነው፣ እዛ ጋ ነው ማትዩ፣ ከዛ እዚህ ጋ ነው ስትዩ፣ እዛ ጋ የሚወጣ ዛሬ ደሙ ሊቀየር ነው። እውነት ነው፣ እውነት ነው። ያብቃ በይ፣ እስኪ ያብቃ። ልክ የጌታ ደም ሲገባ የእሱ አላርጂክ፣ የደም አላርጂክ ሲወጣ ስላየው ነው። አሜን። ለሰንቲክ ቴጌሪ እውነት ነው። አይዞ ገብቶሻል አይደል? ልብጥብጥ እያደረገ የሆነ የሚቀያየር አላርጂክ በጣም እዚጋ ቅድም ጽስትና ገር እንደነበረው በለው እንደ እንደሱ አይነት ነገር ዛሬ አላርጂክ ደሙ ላይ ሚኪ የለባበጠውን ዛሬ አስቆመዋል። ዛሬ ቆመ። ዛሬ ደሙ ሲለወጥ ስላየው ቦታ ይለውጣል። ምናምን ችግር የለውም አይዞሽ። ዛሬ ግን የሰላም አምላክ የፖዚሽን ለውጥ ስታደርግ እሱ የህይወት ለውጥ ያለ ክብር ለጌታ። የህይወት ለውጥ ያደርጋል የላይፍ ለውጥ ያደርጋል። ልክ የጌታ ደም ሲገባ በቃ ሁሉ ነገር በሽን ተጠራርጎታል። ዛሬ ለውጥ ሆኗል፣ አሚን፣ ለውጥ ሆኗል፣ አሚን፣ ለውጥ ሆኗል፣ አሚን። ኢየሱስ ያድናል። ምክንያቱም አይዞሽ፣ እሱ ብቻ አይደለም ልጆችሽም። አሚን፣ እውነት ነው። ልጆችሽንም ይሄ የፈረንጅ ሀገር መንፈስ አያገኛቸው ሊታደግልሻለ ገብቶሻል። ፈርተሻል ነገሮችን ምናምን በቃ አይዞሽ፣ ዛሬ ግን ያቆማል እግዚአብሔር። ካደረግክ ከአንተ ጋር አቆማለሁ ብለሽ አለ አይደል እንደዛ፣ ቃል ገብቼ ነው የመጣው። አራት ቀናቸው ነው ከመጡት፣ እኔ አስራ አምስት ቀኔ ነው። ግን የእግዚአብሔር ፍቃድ ስለሆነ ነው ዛሬ እዚህ የመጣ ነው። አይዞሽ እንኳን መጣሽ ዛሬ ግን ያበቃል ዛሬ ግን ያበቃል ለአንቺም ለልጆችሽም ለእኔም ለልጆቼም ለእሱ ነፃ ይሆናል ጌታን እንዲቀበል አይዞሽ በቃ ነፃ ወተናል በቃ ዛሬ ነገሩ ይሸኛል ና

ለከው ቢያው ስለ ተቀበልከኝ፣ አመሰግናል። በኢየሱስ ስም የትኛውም ጭንቀት ከዘርሽ ሄደ። ይኸውልሽ ልክ ኢየሱስን ስትቀበይ ዘር ተቀይሯል። ስለዚህ የዘር አረግ ምናምን ምናምን የሚባል የለም። ዳግም ቀንበር ነው ዛሬ ግን ይሰብረዋል። አሜን። ሆነልኝ። ኢየሱስ ጌታ ልክ ዮሐንስ አንድ ላይ እንደዚህ ነው የሚለው፣ ከወንድ ወይም ከሴት ፍቃድ አልተወለዱም። ከማ ተወልደዋል? ከክርስቶስ ተወልደዋል። እዛ ጋር ልክ ስንወለድ የዘር ለውጥ አርገናል። ነገር ግን መጽሐፍ ሲናገር ልጁ በርግጥ ከሁሉ ነገር ነፃ አውጥቶናል አለ፣ አውጥቶናል ይላል። ዳግም ግን በቀንበር ምን? ዳግም ቀንበሩ ተሰብሯል። ነ ጌታ ዛሬ ሁሉ ነገር ሁሉ ነገር ምስጋና ይሆን በኢየሱስ ስም ተፈውሳ፣ እዚህ እያየሁት እንዲህ እንዲህ ይዟዟራል። አንቺ እብጥ እብጥ የሚል እዚህ ጋር የሚያሳካል ሚቀላ፣ እዛ ጋር ቁጭ ብሎ እንደ ትል የሚመስል ነገር በቃ ዛሬ ይጠሰጠሰኛል እያለ ነበረ ቁጭ ብሎ አሁን ያበቃ።